ት እንደሆነ ነው የተነገረው። አሁንም ቢሆን ስኒና ቡና ጀበና

ያቺ መልካም ቲዩብ ዲያን ማን ይወደዋል አለች። ምን አለ መልካምዬ፣ ብትወደዋት ምን አለ ምን አለ። እንደው ለወንድ ሲሆን እኮ ወጭ ቂጣጆ፣ እንደው ቂጣጆ ራሱ ይስቃል። እንደ ሴቶቹ እናላቸዋለሁ ቤተሰብዬ፣ ዱባይ ላይ እንግዲህ እንደው ፏ ብትን ነው አራ በነጠላጫማ ባንቻ ረማመዲ እንደ ታለቀልሽ የደሴ መንገዲ ኧረ ወይኔ ታዬ ታይ ታይ መቼም ዱባይ ላይ ታይቶኛል እና ዝግጅታችንን ጨርሰናል ይንጡ፣ አልጋችንም ተነጥፏል ይንጡ። እንዴ ዱባይ እኮ አልጋ በማንጠፍ እኮ ይታሙን ብለዋል። ዱባይ እንዴ ዱባይ እንግዳ ለመቀበል አብሶ የኢትዮጵያ ወንዶችን ለመቀበል ምን በቃ አይ ኧረ ዱባይ እኮ ኦነዲ ካልዳኔው አይ ዱባይ አይ ዱባይ እንግዲህ ሁሉም ባለ ባል ነው። ጠንቀቅ በሉ የማዳም ቅመሞች እንግዲህ ዱባይ እናገኛለን መቼም ሰው የተመኘውን ብላችሁ ከሆነ ተሳስታችኋል። ጠንቀቅ በሏዎ ነገሩን የአብርሽ ሰርግ ስለሆነ የአብርሽ እየኔሩታ ሰርግ ስለሆነ ምንም እንትን የሚባለው ነገር ያለ አይመስለኝም። እንደ አስራ አምስት ቀን ይሆን ለምን እና ብርሽዬ ወር ቢሞሸሩ ዱባይ ላይ ደስ ይለኛል። እንዴ ዋና አለ ረ ሳሙና ቧዛ አለ እንዴ በጣም ጂም አለ በጣም ብዙ አለ እኮ እንዴ እስቴም አለ እንዴ በጣም ብዙ አለ። የማናም ቅቦች ናተ እንዴ ማታውቁትና ይሄ እንብታረጉላችሁ እኔ በጣም ደስ ይለኛል። ስለዚህ በጣም ሲያስቀኑ እኔ ትኬት ልቁረጥል እኔ እሰይ፣ አረ እንደው ድባቡ ደስ ሲል ቲክቶክ መንደር እኮ እንደው እሰይ ረ ረ ረ በጣም ደስ ያለኝ ዜድዬ አንቺማ፣ ምን አለብሽ ትስቂ ያለሽ። መቼ ነው የምትይዩ ላላችሁኝ ነገ ቆርጡን እነግራችኋለሁ እና ፓስፖርት ምናምን በቃ ብቻ ፓስፖርት ብቻ ይኑርህ እንጂ እኛ አለንልህ እያሉ ነው። አቤት ዱባዎች እንደው በጣም ያስ ያኮራችሁኝ ነው እና ሉ ጥርሳቸውን ፈገግ አርገው እና ደግሞ ጀበና እና ስኒ እ እነሱ የቁርሳቸውንም የምሳቸውንም የራታቸውንም የመክሰሳቸውንም እያዘጋጁ ነው እናቴ። ኧረ አሁንማ ደግሞ ቲክቶክ መጣ መጣ ማለት ጀምረዋል እንግዲህ። እውነት ነው እውነት ነው ወታጅራ ልጆች እና የአራዳ ልጅ እኮ እያሳሳቀ ነው የሚበላ ላ ሀገሬ ሰው። እውነት ነው እውነት ነው እና ይሄን ምን ይመስላላችኋለሁኝ? እንኳን ደስ ያላችሁ አሁንም ቀጥሏል ማለት ነው ዝግጅቱ። ዱባይ ላይ እንገናኝ እላለሁ። በሌላ ፕሮግራም እንገናኝ ግን አንድ የአስራ አምስት ኬ እንግባ እንጂ። ላይክ፣ ሸር፣ ሰብስክራይብ አድርጉ እላለሁኝ። ለካርድ ቸግሮኛል። ችግር የለም ሹክ በይን፣ እንገዛለን ማለት ነው። በሌላ ፕሮግራም እንገናኝ። ሰላሙኑ